እግዚአብሔር የሰው ልጅ ሲፈጥር ሔዋን ብሎ ለሴቷ ስም አላወጣላት። ሔዋን ብሎ ስም ያወጣላት ባሏ አዳም ነው። እግዚአብሔር ሴትንም ወንድንም አዳም በሚለው ስም ነው የሚያውቀው። ይሄ ማለት የኩሌታቸው መገለጫ ነው ማለት ነው። ኢየሱስ ክርስቶስ ወደዚህ ምድር ከመጣም በኋላ የተናገረው በጣም አስገራሚ ቃል አለ። አይሁዳዊ የለም የግሪክ ሰው የለም ባሪያ የለም፣ ጨዋም የለም፣ ሴትም የለም፣ ወንድም የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል፣ በጣም የማምረው መጽሐፍ ቅዱስ። ስለዚህ በዚህ ያላቸው ሴቶች፣ በተለያየ መንገድ ይህን ፕሮግራም የምትከታተሉ ሴቶች የምትደገፉ ሳትሆኑ የምትደግፉ፣ የምትመሩ ሳትሆኑ የምትመሩ መሆናቸውን ማወቅ ይገባችኋል። በዚህ አታየት ትራመዱ ይገባል የሚል አስተያየት አለኝ። እናቴን በጣም በዚህ አጋጣሚ እንደምወዳት ፈልጋለሁ ። እኔ የሴት ልጅ ሲባል ብዙ ጊዜ ሰዎች እንደ ስድብ ሲወስዱት ይገርምኛል። አዎ የሴት ልጅ ነን። ሴቶች ናቸው የወለዱ ዓለምን ያዳነው ኢየሱስ ክርስቶስ እንኳ ወደዚህ ምድር የመጣው ይመጣው በሴት በኩል ነው። ሴቶች እናት ናት። እህትናት ልጅናት የሚባል አባባል አለ። ጥሩ ነው አባባሉ፣ ደስ ይላል። ግን በጣም ርኅራሄ ከሞላበት አተያይ የመነጨ ነው ብዬ በግሌ አስባለሁ። ሴት እርጋታ የምትፈልግ እርጋታ የምትጠብቅ የምትታግዝ አድርጎ ህብረተሰባችን ይወስዳል። ይህ ልክ ነው ብዬ አላስብም። ሴት የጾታ መለያ ካልሆነ በስተቀር እኩልነን ብዬ አምናለሁ። የሴቷ ልጆች እንዴት አመሻችሁ? እግዚአብሔር ይመስገን። ያው አንዳንዱ ቀን በጣም ደግ ነው፣ የራሱን ታሪክ ጥሎ ያልፋል እና እስቲ አጫጭው ሚስቴ እየገባች ነው። በጣም እድለኛ ነኝ። አልፍዳ ትንሽ ቆጭቶ ነበር፣ አሁን ገባች። ስለዚህ እሷ ፊት መናገሬ በጣም እድል ነው። ቀደም ብዬ እንዳልኩት አንዳንዱ ቀን የራስን ታሪክ ጥሎ ያልፋል እና ይሄ ቀን ለእኔ በህይወቴ ከምቆጥራቸው አንዱ ከበላቸው ቀኖች መካከል አንዱ ሆኖ ይመዘገባል ማለት ነው። ምክንያቱም በጣም ብዙ ተናግሬላት ስለማላቀው በብዙ ዋጋ ስላሳደገችኝ ስለ ወላጅ እናቴ የምናገርበት ትክክለኛው ቀንና መድረክ በመሆኑ እዚብሔርን በጣም አድርጌ አመሰግናዋ እናቴ ወይዘሮ አማርች ተፈ ትባላለች። እኔ በአጋጣሚ ተልጃ ደኩት ምንን ምንን የሚባለው ትምህርት ቤት አካባቢ ነው ያንሰፈር። የዕለቱ የክብር እንግዳ ረዳት ፕሮፌሰር በደምብ ያውቁታል። እሳቸው እዛ ስፍር ብዙ ስለኖሩ ለእናቴም ለባቴም አንድ ልጅ ነኝ። ናም አባቴም ሌላ ልጅ ላቸው ስለዚህ በጣም አይን አርፎብኝ በእንክብካቤ ያደግኩት። እናቴ ትምህርት ቤት የሄደች ሴት አይደለችም። ለብዙዎቹ የኢትዮጵያውያን እናቶች ግን በጣም ከተማሩት ሰዎች በላይ ነፃነት ኖሮኝ እንዳድግ እድል የሰጠችኝ እናት ነች። አባቴ ብዙውን ጊዜ ከከተማ ውጭ በስራው ምክንያት ስለሚወጣ አብዛኛውን የህይወቴን ክፍል ያሳለፍኩት ከወላጅ እናቴ ጋር ነው። ስለዚህ እውነት ለመናገር የአባቴንም የእናትነቷንም ሚና ድርባ ያሳደገችን ሴት ነች። በሰፈሩ በጣም ተወዳጅ ሴት ከመሆኗ የተነሳ አሁን ድረስ ያው በህይወት አለች፣ እግዚአብሔር አመሰግነዋለሁ። አሁን ድረስ በጣም ትንንሽ የሰፈር ልጆች እንኳ እርሶ እትዬ ምናምን ብሎ ሚጠራት የለም፣ በጣም ስለምትወደድ አማረች ብለው ትንንሽ ልጆች እንኳ የሚጠሯት እኔ የሴት ልጅ ሲባል ብዙ ጊዜ ሰዎች እንደ ስድብ ሲወስዱት ይገርምኛል። አዎ የሴት ልጅ ነን። ሴቶች ናቸው የወለዱ። ዓለምን ያዳነው ኢየሱስ ክርስቶስ እንኳ ወደዚህ ምድር የመጣው በሴት በኩል። ሴቶች እናት ናት፣ እህትናት ልጅናት የሚባል አባባል አለ። ጥሩ ነው አባባሉ፣ ደስ ይላል። ግን በጣም ርህራሄ ከሞላበት አተያይ መነጨ ነው ብዬ በግሌ አስባለሁ። ሴት እርጋታ የምትፈልግ እርጋታ የምትጠብቅ የምትታግዝ አድርጎ ህብረተሰባችን ይወስዳል። ይሄ ልክ ነው ብዬ አላስብም። ሴት የጾታ መለያ ካልሆነ በስተቀር እኩል ነን ብዬ አምናለሁ። ይህንንም በህይወቴ ሁሉ ኤክሰርሳይዝ ለማድረግ እሞክራለሁ። እኔ ቤት ውስጥ አባወራ በሆንም፣ ቤቴን የምትመራው ሚስቴ ነች። በዚህ በጣም ደስ ይለኛል። ሚስቴ ደግሞ የ15 ዓመት በጣም ቆንጆ ሴት ልጅ ሰጣኝ ያለች፣ በዚህ ደስ ይለኛል። በጣም ከመወዳት እናቴ በጣም ወደምትወደኝና ወደመወዳት ሚስት እግዚአብሔር አሸጋገረኝ። ከዚያ ደግሞ አሁን ደግሞ በጣም ወደምትሳሳልኝ ወደምታስብልኝ ሴት ልጅ እግዚአብሔር አሸጋገረኝና በብዙ ሴቶች ተቀብቤ ያለው ሰውኔ ማለት ነው። እችን ብዬ ጫርሳለ እግዚአብሔር የሰው ልጅ ሲፈጥር ሔዋን ብሎ ለሴቷ ስም አላወጣላትም ሔዋን ብሎ ስም ያወጣላት ባሏ አዳም ነው እግዚአብሔር ሴትንም ወንድንም አዳም በሚለው ስም ነው የሚያውቀው ይሄ ማለት የእኩሌታቸው መገለጫ ነው ማለት ነው ኢየሱስ ክርስቶስ ወደዚህ ምድር ከመጣም በኋላ የተናገረው በጣም አስገራሚ ቃል አለ አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋም የለም፣ ሴትም የለም፣ ወንድም የለም ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል፣ በጣም የማምረው መጽሐፍ ቅዱስ። ስለዚህ በዚህ ያላቸው ሴቶች በተለያየ መንገድ ይህን ፕሮግራም የምትከታተሉ ሴቶች የምትደገፉ ሳትሆኑ የምትደግፉ፣ የምትመሩ ሳትሆኑ የምትመሩ መሆናችሁን ማወቅ ይገባቸኋል። በዚህ አስተያየት ትራመዱ ይገባል የሚል አስተያየት አለኝ። እናቴ በጣም በዚህ አጋጣሚ እንደምወዳት ልነግራት እፈልጋለሁ። ጊዜ ስትልኝ አመሰግናቸዋለሁ።